ቤተሰብ በምሽቱ ብዙ ነገሮች እየተቀያየሩ ነው። ስለ ቡራ ሶሲ ሀይሚ በርከት ያሉ አዳዲስ ነገሮችን ይዤላችሁ መጥቻለሁ። ላይክ እና ሼር እያረጋችሁ ቪዲዮ ሙሉን ለመስማት ሞክሩ። ከሀይሚ እየስጀምርላችሁ ብሩኬ የሰጣትን ስጦታ እቅፍ ድግፍ አድርጋ አልገዋ ላይ ፈልሰስ ብላ አበደች ይሉኛል አዎ አበጃለሁ ልብደቴ ምክንያት እሱን አቅርቢ ያለሁ ፈዘዘች ይሉኛል ሚያፈዝ ያፈዛችሁ ፍቅር ነው ብላችሁ መቼ ሊገባችሁ በሚለው ሙዚቃ እያቀነቀነች መታለች ማለት ነው ቤተሰቦች አንዳንድ ጊዜ እውነታዎች እንደዚያ አፈንግጠው ወጥተው ሲያንጸባርቁ ነው የምናያቸውና የምናረጋቸው ነገሮች ከአንገትና ከአንጀት የሚባለው ነገር እዚህ ጋር ማየት ትችላላችሁ። ቅድም የተለቀቀው ቪዲዮ ላይ ሀይሚ ሌላ ሰው ይዛ መታ ብሩኬን ለማስቀናት ብዙ አክት ስታረግ ነበረ። ወደ ቤቷ ስትመለስ ግን ያደረገችው ነገር ምንድን ነው? ብሩኬ የሰጣትን ስትወጣ እቅፍ አድርጋ በፍቅሩ እንደ ደነዘዘች ሰዎች እንደሚያሟትኝ እሷ ደግሞ አዎ ብላ እንዳመነች የሚገልጽ ሙዚቃ ነው የለቀቀችው ማለት ነው። ይችን አሻንጉሌ ስታዩ ግን መልሽ እንዳትሉ አንዳንድ የተመታ ኮሜንት ስለምጽፉ አንዳንድ ሰዎች ማለት ነው እና ሀይሚ ቀላይ ያደረገችሁና አሁን ያደረገችው ድርጊት በጣም ተቃራኒ አያችሁ። አላለ ቀላይ ያመጣችሁ ከልቧ ሳይሆን እንዴት ነው? ከአንጀት ሳይሆን ከአንገት የሚደረጉ ነገሮች ታውቃላችሁ። አለለ ብሩኬን በትትና ነው በእርግጥ የተቀበለው ምንም ነገር የሚያስቀይም ነገር አልተናገረም። ልጁን ሀይሜም ደግሞ በዛው በቅስፈት ነው የተቀየረችው። አያቸው ቡቡዬ የሰጣትን ብሩኬ የሰጣትን አሻንጉሊት እቅፍ አድርጋ አልቻለችም። ከልቧ አይደለም ነገሮችን እያደረገች እየገፋችበት ያለችው እና ሀይሜዬ አይዞን፣ ነገሮች ይስተካከላሉ። አንቺም ወደ ቡቡ ትመለሻለሽ፣ ብሩኬም ወደ አንቺ ይመለሳል ማለት ነው። ወደ ሶሲና ብሩኬ ጋር ስመጣላችሁ ሶሲ አንድ ፖስት ያደረገችው ቪዲዮ አለ። እንግዲህ ከዚህ በፊት በፎቶ ነበር ፖስት ያደረገችው አሁን ደግሞ ቪዲዮ ነው። ይለይላችሁ፣ አንዳንድ ሰዎች እያስነጠሳችሁ ይውጣላችሁ ብላ ይመስለኛል። ግን እንደኔ ማለት ነው፣ ቪዲዮን ሳየው ምንድን ነው ብሩኬ የሆነ ተገዶ የሚያደርገው በሸም በይሉታ የሚያደርገው ነገር ነው። ገባችሁ? ብዙዎቻችሁ እንዴት ነው ሮማንቲክስ እያደረጉ እኮ ነው፣ እያሽከረከራት፣ እየተሽከረከረች ራቁቷ ናት፣ ዋናት እያላችሁ ነው። ልብ ብላችሁ እዩት ኝ እስኪ ብሩኬ በግድ እኮ ነው። ሸሚዝ ይዞት ነው ስትሽከረከርበትም፣ ሻሽከረክራትም ሶስና በግልጽ አገኘሁት ኝ ሀይሚ ሌለችበት ብሩኬን ብቻውን አገኘሁት፣ እንደ ልቤ ፍልስስስ ልበልበት ብላ ነው ያንን አጋጣሚ የተጠቀመችው። ቪዲዮውን ለምን እንደለቀቀችው አላቅም። እውነት ለመናገር ይሄ ያጠራጥረኛል፣ ጥያቄ ያስገባኛል። በእሷ ምክንያት ሀይሚና ብሩኬን እንደዚህ እንደሆኑ እያወቀች እንደዚህ ሆና ደግሞ ማለት ኖርማል እኮ ነው። ራቁቷን ብትሄድም ያው የተጠራችበት ቦታ ነው፣ አይመለከተኝም። ግን በግድ ብሩኬን አሽከርክረኝ እንዴት ነው ሰዎች ሲጨፍሩ ታቃላቸው አይደል የሆነ ለስለስ ያለ ሙዚቃ ምናምን ፍቅረኛሞች ተከፍቶላቸው ሲጨፍሩ ያንን አክት ነበር ስታረግ የነበረው እሺ አክቱን ታርክ ግን ፖስት ማረጉ ለምን አስፈለገ? ሲቀጥል፣ ስንትና ስንት ወንዶች እኮ ነበሩ የዛን ሰዓት አብራቸው ስጨፍር ስታብት የነበረችበት፣ በጣም ብዙ ወንዶች ነበሩ አይደል እንዴ? ስለዚህ ብሩኬን ለምን መረጥሽው? ሶሲ አሳብሽ እቅድሽን ያልገባኝም በግልጽ እያታየኝ አይደለም። ያን ቪዲዮ ካይት በኋላ ነው ሀይሜ ራሱ ሄዳ እንደዛ ዘፍና ፖስት ያደረገችው። ስቶሪዋ ላይ ማለት ነው። መጀመሪያ የለቀቀችው ሶሴ ናት። ከዛ ሀይምዬ አሻንጉሊቱን ቅፍ አድጋ እኔ ሌላ ሰው ባመጣም ከልቤ እንዳይመስልሽ ነግሬሻለሁ ትንሽ ቡሩኬን ለማስቀናት ነው በሚል ነገር ይመስለኛል ይሄን ነገር ፖስት ያደረገችው ስቶሪ ላይ ማለት ነው። እኛ ግን ሶሴ ይሁን አላማ ያለሽ ያለሽ እየመሰለ ሁላ ነው እስ ማለት ከሆነ ሰዓት ጀምሮ ሶሴ በጣም እያከበርኩሽ ነበረ ምክንያቱም ከዳኒ ተሽለች ተገኝተሻል ብዬ ስላሰብኩኝ እና፣ አሁን ታዲያ ብሩኬን የምትወቅሱ ሰዎች ልክ ነው ብላችሁ ታስባላችሁ? ብሩኬ ምን አደረገ እንዴ? ጓደኛ ናት አል አይደለ? በግድ መታሽ? አሁን እናንተ የሆነ ጓደኛችሁ ሰው ፊት የሆነ አይሽከርክሩኝ ልሽከርከር ቢላችሁ፣ እንዲያው እስኪ እንዲያው ፈጣሪያችሁን ፍሩ። እምቢ ትላላችሁ? እዛ ሁሉ ሰው ፊት እሶኬ ብላችሁ ለጓደኛችሁ የምከፍሉት መስዋዕት ሊሆን ይችላል እና ብሩኬ ያን ነገር ያደረገው በሸም ነው። ቤተሰብ ሸም ይዞት ነው። የምር እዩት እስኪ፣ ማለት ካሜራውን ያል እሷን ያህል በጣም ተሳቆ ነበር ያን ነገር ሲያረግ የነበረው። አት እንትና አትበሉ፣ አትፍረዱ። አንዳንድ ጊዜ ብሩኬም ለዛ ነው ጠጠር ያለ መልስ ሰጥቷል። ቅድም የተለቀቀ ቪዲዮ ላይ ማለት ነው። መቼም ያው ለሊት ነው የመጣሁባችሁ ቤተሰቦቼ። ግን ደግሞ ሳይ ኋላስ ይችላል። ብዙ ሰው ደግሞ እየሰደበው ነበረ ብሩኬን። አው ያንተ ስራ ነው ይታወቅልሃል፣ ብዙ ነገር እያላችሁት ነበረ። ተረጋጉ ሃይሚም ከልቧ ውታ አልጣለችም ብሩኬን። ብሩኬም ለሃይሚ የትልቅ ቦታ አለው። ይበልጥ እንዲታረቁ ማድረግ እንጂ እንዲለያዩ ወይንም በመካከላቸው ክፍተት እንዲፈጠር እናንተም ነገሩን መክፈት የለባችሁም። ገባችሁ አደለም? ለዚህ ምስክር ደግሞ ሀይሚ ናት። እያያችሁ የብሩኬን ስጦታ ቅፍ አድርጋ እኮ ነው የምተኘው አልጋዋ ላይ። ቀኑ ሙሉ ከእሱ ጋር ትነታረክ ይጨቃጨቅ ይጨቃጨቁና ብሩኬን፣ እሷም የሆነ ያልሆነውን ያደርጉ ይሮጡ ይሮጡ። ህፃን ልጃታችሁ ታውቃላችሁ፣ ቀኑ ሙሉ ይሮጥ ይሮጥ እና ማታ ላይ ድክም ሲሉ የሚወዳትን ነገር ቅፍ አድርጎ ነው የሚተኘው። ሀይሚም እንደዛ ነች። አያችሁ አይደለ አቅፋ መጣች እኮ። አዎ ይሄ ነገር ለሁላችሁም ነው። እና ከብሩኬ ጋር ምንም የምንለያየው ነገር የለም። መልስ ነው ደግሞ መጨረሻው ነግራችሁ አለቻለን። ደነዘዘች ይሉኛል። የሚያደንዘዝ ያደንዝሳችሁ፣ ፍቅር እንደሆነ ብነግራችሁ አይገባችሁም። እኔ ፍቅሩ ነው እንደዚህ ያደረገኝ እያለች ነው፣ መልስ እየሰጠች ነው። ለገባው ሰው ከገባችሁ ማለት ነው። እና ሶሲም ደግሞ ተመሳሳይ ለአንቺም ይሆናል ይሄ መልስ እንዴ? ከሁሉም ለይተሽ ብሩኬን እንደዚህ አድርገኝ ብለሽ የእሱም ብቻ ለይተሽ ፖስት ማድረግች? እኔ እኮ ግራ ገብቶ ነው። እውነት ግራ ቢገባ ነው። እኔ ሌላ ምን ላለው? ቤተሰቦች ኤኒዌይስ፣ ሀይና ብሩኬ ጉዞ ወደፊት ነው። ማንም መጣ ማንም መውጣቱ ስለማይቀር ብዙ አትደናገጡ ቤተሰብ። እሺ ሲቀጥል ለእኛ ማስቡልንና ነገሩን በክሊን አርጉት። በቃ ግልጽ አርጉት። ከዚህ በኋላ ወንድ ማምጣት ሴት ማምጣት ይቅርባችሁ። ሁለታችሁ እንዳመረባችሁ ፍቅራችሁን አሳምራችሁ ለመቀጠል

እንድናንተን በጉጉት የሚጠብቅ ሰው እኮ ሞልቷል። በቲክቶክ ላይ የሚጣሉ ለእናንተ ብለው ብዙ ነገር የሚያደርጉ ሰዎች አሉና ለነሱ ለእነሱ ስትሉ ነገሩን ለማስተካከል ሞክሩ። ሀይም እየዘፈኑ ማለት ነው። ለሁሉም እንዲዳረስ ያው ሁላችንም ቪዲዮ እየሰራንበት ነው። ምክንያቱም መልክቱ ለአንዳንድ ሰዎች ስለሚመለከታቸው ማለት ነው። ፋበይልኝ የብሩኬም ሁሉ ነገር አጠገብሽ አድርግሽ መተኛትም መቀመጥም መብትሽ ነው። ማንም መልሽ አስመልሽ የሚል ወንድ የለም ከዛ ከዛሬ ጀምሮ ማለት እኛ ጠበቃ ሆንልሻል። ብሪኬም ደግሞ ባኬቺ ሶስና በሸም ማለት ነው። ስታሽከረክርም ስትሽከረከርብም ዝም አትበላትኝ። አንዳንድ ጊዜ ገደቧና ሲዛትኝ እንዲህ፣ ወንድሜ አንተ እኮ ባላጠፋው ጥፋት አንተ እየተሰደብክ ነውኝና፣ ይህን ነገር ቼክ አድርገው ለማለት ያክል ነው። ቤተሰቦቼ መልካም አዳር። ግማሽ ለሌሊት ላይ ነው የመጣሁት፣ ያው ላይ